ለማለት ነበር። በዛ አሁንም ፈልገውን ካደረገ በኋላ ይቅርታ፣ እኔ ጋር ምንም አይሰማም። ሰው ላይ ስታት፣ ከብር ላይ ዝገት አይጠፋም። ሀይሚ ይቅርታማ እንኳን ይቅርታ ብለሽው እኮ ብዙ ነገር ፍቅር ሰርታችኋል። ሌኒ ቆንጆ ለምን አስገባችሁኝ? ከዛ ብቻ ፕራንክ ስትሰራ ማለት ነው። እንዴት ሲሪየስ አርጋ ጥፍት አድርጋ፣ ወይኔ ወይኔ ፊቷን ይወት ብቻ አረ፣ እሞቤ ወረድ መል እንጂ ወረድ። ለምን ተመለስክ? እንዲ ዛሬማ በሳቅ ነው የገደለችው። ሀይሚ ማለት ነው ዛሬ በየሱስም ወንድምዬው እዛ ማዶ የአበሻ ቀሚስ ተሰጥቶ ለሀይምዬ ስጥ ተብሏል። ብቻ ለምንድን የሄድከው ግን ቡቡዬ? ንግስት እዚህ ጋር በአየር እየተሞላችልክ ነው። ግራጎኔ ነው። ግራጎን ባለመኖረ የግራጎን እንዲ እንዲ እንደው እንዲ እስኪ እንደው ተረዱን። እስኪ እኛንም እኛንም ተረዱን። እንደው ምን ይሰማችኋል? እህቶችን በሉ እስኪ ቤተሰብ ውሸቴ ነው እግዚአብሔርን እኔ ራሱ እንዴት አብረው አድገው አብረው ሆኖ ቡታጅራ ውስጥ ሆኖ እንዴት ድፍረት ኖሮ በዚህ ልክ በም- ለመናገር ብዬ ብዙ ጊዜ ጥያቄ ሆኖብኝ ነበር ግን ሆናለ፣ እኔ እንደዛ ስትናገሩኝ ፍጽ ነም ሚ ሁሉም ጓደኞቼ ነም አቤት እናንተ እኮ መልካም ስትሆኑ እስከ ጥግ ድረስ ማለት ነው። በዳዮቻችሁ፣ ጠላቶቻችሁ ራሱ እግራችሁ ስር መጥተው ይቅርታ ይጠይቋቸዋል። አይገርምም? እኔ እንጃ፣ በጣም ነው እንጃ። እውነቱ ከሆነ ጥፋትን ራሱ አምነህ ቡቡዬን፣ ይቅርታ በመጠየቅህ በጣም ደስ ብሎኛል። እኔ ራሱ ይቅርታ ካልጠየቀው ዛሬ ቡቡዬን ጉድ ነው እያልኩኝ እየጠበቅኩት ነበር ቤተሰብ ኦ ማይ ጋድ የሚገርም የሚያምር ቀሚስ ነው። በዚህ አጋጣሚ ቡቡዬ ቀሚስን ይዘው ወደ ሀይሚ ጋር እሩጥ። ሀይሚዬም ዛሬ በአዲስ ባልጠበቅ ነው ቤት አይተናታል፣ አግኝተናታል። እሱም የት ነው ይኸው የምታዩት ነው። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ። ምሽታችሁ እንዴት ነበር? ቆይታችሁ እንዴት ነው አለው። ደህና ነኝ እኔም የዚህ ቻናል ቤተሰቦች አዳዲስ ዩቲዩብ ቻናል የሙቤ ቤተሰቦች የሀዩ ቤተሰቦች ይህንን ቻናል ላይክ ሰብስክራይብ ሼር እያደርጋችሁ ተቀላቀሉ። ዛሬ እንግዲህ ሀይሚዬ ባልተጠበቀ ቤት ተከስታለች። እዚህ ቤት ከተገኘች ከሰባት ወርና ስድስት ወር በፊት ነበር የተገኘችው። ሀይሚዬ ዛሬ እንግዲህ ባልጠበቅ ነው በቃ ምንም እንዴ ችል ጀምሯን ነው እንዴ ብዬ በቃ አፍ አፏን እያየው ማለት ነው ወደ መጨረሻ ላይ ስደርስ እንዴት እንዳሳቀችኝ የግራ ጎኔ የግራ ጡንቻዬ ወይኔ እያለች በአየር የምታቅፈው ነገር ምናምን፣ ወይኔ ተሰማኝ፣ ናፈቀኝ ቡቡዬ አለች እኮ ዛሬማ። ወይ ጉድ፣ ወይ ጉድ! ከኝምየተ እንጂ ለእኛ አሰብ አድርጊልና፣ አይደለ እንደዚህ መታቀፍ፣ ጭንቅ የሚያስለቅቅ ታዲያ፣ እኛስ እንደ ቤተሰብ። እየቀለድኩኝ ነው። አይ ግን እውነት ደስ ይላል፣ እውነት በተለይ ቡቡዬ የሚያቅፋት ነገር ሀይምዬ ደስ ይላል። በቃ የሆነ ትሄድና እንደ ደረቱ ላይ ዛ ፍትላለች። እሱም ሳንቃ ደረት አለኝ ብሏል። እውነቱ ነው፣ በነገራችን ላይ ቡቡዬ ማለት ነው። ሁሉም ሳንቃ ደረት አላቸው። በነገራችን ላይ ግን እንደ ቡቡዬ የሚደላ የለም። የሱብቻን የሚደላው ያየሁትን ነው የምናገረው። እንግዲህ ነሙቤ ቅር እንዳይላቸው ትንሽ ነሙቤ ቁመት ናቸው። ይው ካሜራው ራሱ ፎቶችን ራሱ ቆርጠነዋል። አቅቶስ ቢ ካሜራው ላይ ራሱ ሙሉ ለመግባት ሙቤ፣ ዛሬ ስንት ተቆረጠ ስንቴ ጉድ እኮ ነው ካሜራማኑ። ወይ ደግሞ ራቅ አትልም ወይ ቀን አታደርገውም። እንዴት አድርጌ ፎቶ ላንሳው? ጉድ እኮ ነው። አንዳንዴ ማጠሪያም ወደድኩት። እኔስ ቤተሰብ እና ከሙቤ ጋር እንግዲህ ለረጅም ጊዜ ሀይሚና ሙቤ ተጠረ ብሩኬል ነውፍጥ። ወይ ቀስ ብለሽ አውሪ ሲ ምንድን ነው? ቆይት ችኩል ችኩል ችኩል የምትወቀ ማዳም እንደሆነች አጠራሽም። አሁን በቃ የለችም ዴ ተረጋግተሽ አውሪ እሺ። ቆይ ምራቂያ ዋጥ ላድርግ። አሁን ማለት ነው ሙቤና ሀይሚ ከተገናኙ እንግዲህ ለረጅም ጊዜ ሆኗቸው ነበር። ብዙ ሰው ቀረቤታቸው ቀንሷል ብዙም አይደለም ከሀይሚ ጋ ይምጡልን ምናምን ብዙ ነገር አስተያየት ሲሰጥ ነበረ። እንዲሁም ከአብርሃም ጋ ተጣልተዋል ምናምን የሚባል ወሬም ነበረ። አብርሃም ያው አጽድቶ ነው ሄደው ወደ ዱባይ ሲሄድ እንዳልተጣሉ ምናምን አርጎ ነው የተናገረው። እንግዲህ ከሀይሚ ጋም በፊት በነበረው ጊዜ እዛን ሰዓት በጠፋች ጊዜ የተጣሉት ጸብ ተጣልተው ተለያይተዋል። ሁሉም በየቦታው ነበር እያልን ያለ ነው። ግን እነሱ ይኸው እንደምትዋቸው እጅና ጓንት ናቸው። ዛሬ ሀይሚዬ በጣም በሚያስቅ የድሮ ጓደኛዋን ጥንት ጓደኛዋን ከዚ በፊት ትዝ ይላቸዋል እንደውም ያስለቀሰችበትን ፓርት ላመጣላቸው አስቤ በዛብኝ አስተያየት የምሰጥበት ብሩኬንም ሌላ ቤት ስላገኘሁት ወደ መጨረሻ ላይ እሱንም አርጊዋለሁ። አስተያየት ስለበዛብኝ አላመጣሁትም እንጂ ሀዩ በጣም አስለቅሳታለች ግን ደግሞ ያስለቀሰቻት ድብርት ውስጥ ነበረች። ሀይሚ ድብርቷ እንዲለቃት ብላ ነበረ ያስለቀሰቻት በሙቤ ቻላን ሁን በእሷ ቻላ የተለቀቀው አይኖ አላቅም፣ ግን አረሳውት የሚችን ነገሯን ማለት ነው። እና በዛን ሰዓት በጣም የምር የምር ነው ያለቀሰችው ሀይሚ ማለት ነው። እና የዛሬ ስንት አመቶን ብድር አስባ ዛሬ ላይ የደምንባ አስለቀሰቻት። ግን እንዴት ነው ግን ሙቤን ትወደዋለች፣ ታፈቅረዋለች። ግራ ገባኝኔ እናንተ ኦ ማይ ጋድ ሪምስ ሪም ምንድናት? ሪም ቅምጥናት እንዲ ሪም ይቅርታ አርጎልኝ ቤተሰቦች፣ ማለት አልገባኝም። በእርግጥ ሙቤ ከቻለ ሁለቱንም ማስተዳደር ይችላል፣ ሁለት ሚስት ማግባት ይችላል። ሙቤ ችግር የለበትም እና ግን ያው አልገባኝም። በአሁን ኑሮ ግን ሁለት ሴት ማስተዳደር ይቻላል? አይቻልም። ይቻላል? ሙቤ ይቻላል? ቤተሰብስ? ይቻላል? በአሁን ኑሮ ኧረ አይቻልም። ደግሞ አንዷን መበደል አንዷን እንትን ማለት አይቻልም። በእምነታቸው እኩል ሁለቱንም እኩል ማየት ነው ያለባቸው እንደ ሼሪያቸው የሚለው ማለት ነው እና እንግዲህ ሙቤ እሱን ያው ወደፊት ምናየው ይሆናል። ሃይሙዬ ግን ዛሬ በሚገርም ሁኔታ ነው የመጣችው። ፀጉሯንም ፈታዋለች ራስተዋ ምናምን ፏፍሽ ብላ ነው የመጣችው። ቆንጆዬ ይሆናለች ያው ሁልጊዜም ቆንጆ ናት። እሷ ግን ብሩኬ ስለሌለ ትንሽ እንደው ውበቷ ደምግባቷ እንደው ደብዘዝ ብሎብኛል። በቃ ብሩኬ ባለመኖሩ ማለት ነው። ቤተሰብ እናንተስ ምን ተሰማችሁ? ግን ናፍቃን ከምትቀር ብሩኬን ዛሬ ሁለት ቤት አይቼዋለሁ እና ሃይሙዬን ደግሞ ሙቤ ጋር አየኋት። ስላየንሽ ደስ ብሎናል፣ በነገራችን ላይ እና የዛ የመጣችው ፕራንክ በጣም አስተማሪ ነገር ነው። ሀዩ እንግዲህ ያው በቤተሰብ ከዚህ በፊት ባል መቶላት ነበረ። ባል እንደመጣላት የቅርብ ጓደኛዋ ስለሆነች ከሀይሚ ጋር ነግር ያቸዋለሁ እኮ ከሀይሚ ጋ ቤስት ጓደኛ ናት ሀዩ። እና ሰው ውሎውን ነው የሚውለው እና ከሀይሚ ነው ሁሉን ነገር ባህሪዋን ጸባይዋን የምትወስደው። እና ሚዲያው ላይም በጣም ተወዳጅነት ያላት ምክንያቱም አንድ ሰው ከምትውሉ ሰው ጋር ነው መስላችሁ የእሱን ባህሪ ይዛችሁ የምትከተሉት። ያ አብሯችሁ የሚውል ሰው ስነስርዓት ከሌለው ስነስርዓት የላችሁም፣ ስነስርዓት ካለው ስነስርዓት ይኖራችኋል። እና ብዙ ጊዜ መሰላችሁን ነው የምትሆኑት። ቤተሰቦች አንዳንዴ አስተዳደጋች በአስተዳደጋችንም ስላየ ነው ማለት ነው። እና ዛሬ እውነት ደስ የሚል ምክር ነው ያስተላለፈችው የበፊት ባል እንደነበራት እና ያ ህይወት በቤተሰብ ስለሆነ እንደተወቹ ሳይሳካ እንደቀራ እና ሙቤ ጋም እንደዛ ብላ በፊት ስለሄደች በፊት ጓደኛ ተሆን ምናምን ሲሉት እንደዛ ብላ ጥላ ነበር ሄደችው። እና አሁን ተመልሳ ስትመጣ ደግሞ ብዙ ሰውም በኢንስታግራም እንደሚያስጨንቃት ነው ሀዩ የተናገረችው። እንግዲህ ሄሚ ሄሚ የቡቡ ንግስት ፋስት አይደል? ጭንቅላቷ ቤተሰብስ ለምን ይጨነቃል? ለምን ሁለት ነገር እየተወዘጋገበ ይከተለናል? ግልጹም ማወቅ አለባቸው ብላ ከሙቤ ጋር በቴክስት አውርታ፣ ሙቤም ደግሞ ምንም እንዳላወቀ መስሎ እንደወረደ ሆኖ መጥቶ እንዴ አላወዛግበንም፣ እንዴ እናንተ ውሸት። ግን እኔ አልባነንኩም እንጂ ጭንቅላቱን ሲቧጥጥ ፊቱን ሲቧጥጥ ወደዚህ ሲል ወደዛ ሲል ማወቅ ችል ነበርኩ። ሙሉ ሁሉ ነው መወሰናቅቶት ነው ወይስ ሀይሚ እያስጨነቀችው ነው? ከእሷ ጋር እንዳትሆን ብዬ ኔ ግራ ተጋባው። ስላልተናገሩ መግቢያው ላይ ማለት ነው። እና በቃ ሀይሚ ልታለያየው ፈልጋ ነው? ምን አስባ ነው? ሀይሚዬን ራሱ ስንት ቦታ ሳልኳት። እንዴ ምን ሆና ነው ፍቅርን ይዛው እያየችው በቡዬ ለደቂቃ ማጣት እንግዲህ አትፈልግም። እሷ እንዴት ራቅ ትለዋለች? ቢያንስ እንኳን እርስ በርሳቸው ተጣልተው ይራራቁ። በደልሽኝ በደልከኝ ተባብሎ ይራራቁ። ለምንድን ነው ሀይም እንዲህ የምታደረገው? ምን ሆና ነው ብዬ ስንቱን ጭንቅላቴን ጠየቁት። ቤተሰብ አልቆ እስኪ ስቁ ደግሞ አሳልፌ አሳልፌ አላየውም። ምክንያቱም እኔ ቪዲዮ ስለምሰራ አይቼ ጨረሼ ፍሬ ሀሳቡ ምን እንደሆነ አውቄ ነው ቪዲዮ የምሰራው። ሰው መጨረስ ስላለብኝ ማሳለፍም አልፈለግኩም። መጨረሻውን ማየት ነው የፈለግኩት እና በጭንቀት ነው የጨረስኩት ቤተሰብ። መጨረሻ ላይ ስደርስ በሳቅ በሳቅ ሆንኩኝ። በቃ በሳቅ የሌለ ሳኩኝ፣ የግራ ጎኔ ምናምን ስትል እና ደግሞ እሱ እንዲህ አቅፋት ያደረገችው አክት ሰምታችሁታል፣ የሆነ ነገር ግን ምናምን ብላ ማለት ነው ሞቤን ኧረረረረረ፣ ይቺ ሲስተም። ባለፈውም ቡቡዬ እንዲህ ስትለው ነበረ ያቀፋት ቡቡዬ ማለት ነው። እና በጣም ናፈቀኝ ቡቡዬ ናፍቆኛል እያልሽ ነበር። ዛሬ እንደምታዩት እንግዲህ ቡቡዬም ኩቻ ጋር ዛሬ ሄዶ ኩቻ ነው ኩቻ እሱ ጋር ሄዶ ያው ሰውን ግን እናንተ ግን ሰውን መሳደብ አያየውም ማለት ውሸት ነው ማለት እነሱም እነሱን አንድ ሀገር ናቸው እነሱ ያኔ ቡታጅራ እንግዲህ አስባችኋል። ጀስት ቤተሰብ ናቸው። እዛው ወጣቱ ማለት ነው ወጣቱ አንድ ግሩፕ ነው እንግዲህ ወጣቱ እና፣ እንዴት እንዲ ሌለኝ ይችላል? እንዴት እንዲ ሊናገረኝ ይችላል ብዬ እኔ በጣም ተገርሜ ነበረ። በጣም አዘኘብኝ ነበር። ግን ካፌ ወጣ ነገር ምንም ማድረግ አይቻልም። ኦልሬዲ ይቅርታ አድርጌ ይልሃለሁ። እኔ ችግር የለብኝም። ላይ ይቅርታ ብሏል። ቡቡዬ ማለት ነው እና በዚህ አጋጣሚ ሁሉንም እነርታንም፣ ነፍቅርንም የሁሉንም የትወረች ወኩሎን የተናገረው በዚህ አጋጣሚ የጨረቃ ፋሚሊም ያው እንግዲህ ይቅርታ ታደረጉች ያላቸው። የሚገርመው ነገር እንደዛም ተናግሮ ሰብስክራይቡ ያን ያክል አይደለም። በነገራችን ላይ ባይዘወይ ስራ ላይ ሲኮን ብዙ የምናወጣቸው ቃላቶች ሊኖሩ ይችላሉ። በተለይ በምንወዳቸው ላይ ሰው ሲመጡብን ብዙ ነገር ልንናገር እንችላለን። ግን ደግሞ ያው ቅርታ የሚባል ነገር አለና ያው የቅርታውን ተቀበዱት። የሚያምር ምን ላይ ሀይሚዬ አበሻ ቀሚስ መጥቶላታል። እኔ እኮ በቃ ሀይሚዬ አበሻ ቀሚስ ያምርባታል። እኔ የአበሻ ቀሚስ ቡቲክ ትክፈት ነው የምለው ቤተሰብ እናንተ እስኪ ኮመንት ሰጻፉ እውነት የአበሻ ቀሚስ ቡቲክ ትክፈት ብያለሁ። እኔ በጣም እኮ ነው የሚያምርባት። ያው ሰው ሁሉ እያየ እንግዲህ ያምርባታል እያለ እየገዛላት ነው እንግዲህ። ውዱ ባለቤትሽ ዛሬ ሀይሚዬ፣ ሀይሚዬ ያምርባታል እኮ እያለ ሲያሞግስሽ ሰምተናል። አንቺም ደግሞ በሌላ ቤት በወንድምሽ ቤት በወንድምሽ ቤት ጓደኛሽን አስማምተሽ በመቅረሱ በመቅረቱ እንዴት ተሰምቶኛል አላገኘሁትም ወደ ሱ ነው የሚሄደው ብለሽ ስትበሬ ስትሄጂ እነ ሞቤም ደግሞ ከምናስቀናት እሷ በሄደችበት መስመር አንሄድም በዚህ መስመር እንሄድ ብለው ተያይዘው ሄደዋል ይሄ ነው እንግዲህ ለስሜት መጨነቅ ማለት የገባው ሰው እንደዚህ ነው አያችሁ ቢሰብ ሞቤ አሁን በቃ ከምትጨነቅ እንዴ በዚህ እንሂድ እኛ እሷ በዛት ሄድ ተባለች እና እንደዚህ አድርገው ሲለያዩ አይተናል ማለት ነው። ቀሚሱ በጣም ያምራል እውነት ለመናገር። ያው በውሃ ይለቅ ነው የሚባለው የቡቡ የሚያምራል ኩቻ። በዚህ አጋጣሚ እንግዲህ ያው ይቅርታ ያላረጋችሁለት ይቅርታ አድርጉለት። ያው ስህተቱን የሰው ልጅ ስህተቱን ካመነ ብቻ በቂ ነው። የሰው ልጅ ስህተት ብቻ ማመን ነው የሚጠበቀው። ሌላው ትርፍ ነገር ነው። ምክንያቱም ሰዎች ሆነ የማነሳሳት ሰዎች የለንም ግን ምንም ቢፈጠር ምን ማለት ነው መጥፎ ነገር ላለመናገር መቻል አለብን። ነገም ተነጎዳም ሁልጊዜ ቤቱ ቻናል ላይ እስካላቸው ድረስ አንዳንድ ነገሮች መፈጠራቸው አይቀርም። ሰው አትወዱ በግድ ማለት ነው። እና እነዚያ ነገሮች ግን በይቅርታ እንደሚታለፉ ማወቅ መቻል አለባቸው። አሁን እኔ ዛሬ ከውርቅ የተረዳሁት ምንም አይነት ነገር ምን ይፈጠር በቃ እኔ እኔ እኔ በመወዳቸው ሰዎች ላይ ሰው እንዲናገራቸው አልፈልግም ነው ያለው። ሶ ያ ማለት እንግዲህ ሀይሚያሁም ፕራንክ ስታደርግ በጣም ብዙ ሰው ይሰድባል። በእርግጥ ለምንሰደባቸው ማለት አይቻልም። እነዚያም ሰዎች ትክክል ናቸው፣ መብታቸው ነው። ምክንያቱም የሰደቡበት የራሳቸው ምክንያት አላቸው። በጣም የምትወዱት ሰው አምናችሁት እንዲህ የሆነ ቦታ ስታገኙት ተናገሩ ተናገሩ ነው የሚላችሁ በነገራችን ላይ ማለት ነው ለማይገባው ሰው እኔ ራሱ ከቅርብ ጊዜ በኋላ ነው የገባኝ እንጂ በመጀመሪያ ላይ በጣም እየተሸወድኩ ነበር። ብዙ ጊዜ እየተሸወድ ነበረ። ስሜት ያሸንፈኝ ነበር። ምክንያት ለምን ሆነ ለምን በቃ አንቺ ማን ነሽ እንዲህ ምናምን እል ነበር። እና ያ ነገር ቫሊው እንደሌለው ምን እንደሌለው ከቅርብ ጊዜ በኋላ አየሁት። ምክንያቱም ስራው እየገባኝ ሲሄድ ይሄ እንደዚህ የሚሏችሁ ስራው ያልገባችሁ ሰዎች ስለሆናችሁ ስራው ደግሞ እንዲገባችሁ ከኛ ከኛ እንኳን የምንሰሙትን ነገር ሴብ ማድረግ አለባችሁ ውድ ቤት ሰዎቼ እና ዛሬ እንግዲህ ይቅርታ ጠይቋችኋል ኩቻ እናመሰግናለን እኔም በጣም ተሰምቶኝ ነበር ቡብዬን መቼ ነው ይቅርታ ብሎት ማየት የምፈልገው ብዬ በጣም ተናድጄበት ነበር ለምን ለሀይሚ ወይ አፈቅርሻለሁ በላት ወይ ቀለበት አድርግላት ካለበለዛ ምንድን ነው ምናምን ብሎ በጣም ነበር ሲያመነጫጭቀው ያየሁት። የሆነ ሰዓት ላይ ማለት ነው፣ የሆነ ጊዜ ላይ ተጣልተው ሀይሜና ብሩኬ ማለት ነው። ምን ሰዓት ነበር የተጣሉት? የሆነ የሶስ ጊዜ ነው መሰለኝ፣ የዛን ሰዓት ነው መሰለኝ። እና እንደዛ ሲያደርገው ነበርና፣ አለንልሽ ምናምን ምናምን እያለ ቦዲጋርዶች ምናምን ሰብስቦ የዛኔ አዝሬ አብረን አድገን እንዴት ብሎ ቡቡዬም ተቀይሞት ነበር። ዛሬ ላይ ግን በይቅርታ ተፈቷል። በይቅርታ ሲፈታ እንግዲህ ያው የሚያምር የጥበብ ቀሚስ ተልኮላታል። እኔም ደግሞ ቡቡዬ ሀይሚዬ ሀይሚዬ ከሚል ከጎኑ አምጥቼ ቁጭ አድርጌላችኋለሁ። ቤተሰቦች ይህንን ቪዲዮ ስታዩት ደስ እንደሚላችሁ ባለሙሉ ተስፋኔ። ምክንያቱም ብሩኬ ብቻዋን ሲሆን ጎደሎ እንዳይሆንባችሁ፣ ሀይሚዬ ብቻዋን ስትሆን ጎደሎ እንዳይሆንባችሁ ብዬ ዛሬ እንግዲህ ከጎኑ ቁጭ አድርጊያታለሁ ማለት ነው። እነ ሙባረክ ጋርም ደግሞ ጥሩ ነገር ነው ያደረገችው። ከሀዩ ጋር፣ ከጓደኛዋ ጋር ብዙ ጊዜ እንደምታሳልፍ ያለውን ነገር ሁሉ እንግዲህ ግልጽ ግልጹን አውርተዋል። እንግዲህ ሙባረክ ያው ወይ ሬምን ይወስናል ወይ ሀዩን ይወስናል። ጓደኝነታቸውን ግን እንዲጸድቅና ጓደኝነታቸው ጥሩ መንገድ እንዲኖረው ሀይሚዬ ያለውን ነገር ጽድታ አድርጋለች ማለት ነው። እና ውድ ቤተሰቦችም የታያችሁን ነገር በኮመንት ጻፎልኝ። አመሰግናለሁ። መልካም ምሽት።